በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም የምትገኙ በዚህም በሎስ አንጀለስ ያላችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ፣ አደረሰን። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነስተዋል። አዎን በእውነት ተነስተዋል። እንኳን ለብርሃነ ትንሣኤው በሰላም በጤና ደረሳችሁ በድጋሚ በእውነት እግዚአብሔር አምላካችን ሁላችንንም በያለንበት አቅፎን ተንከባክቦን እየደገፈን አምላካችን ለዚህ ስላደረሰን እናመሰግነዋለን፣ እናከብረዋለን። ስለዚህ ዛሬ የምናየው የምንመለከተው የጌታ ትንሣኤ በእኛ ሕይወት ያለው ትርጉም ምንድን ነው በሚል ርዕስ ነው። የጌታ ትንሣኤ በኛ ሕይወት ያለው ትርጉም ምንድን ነው የሚል ነው። እንዲህ ይላል ቃሉ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ፊልጵስዩስ ምዕራፍ ሦስት ቁጥር አስር እስከ አስራ አንድ ያለውን ኃይለ ቃል ነው አብረን እየተመለከትን የምንመለከተው በዛሬው ዕለት ማለት ነው። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። የተወደዳችሁ የክርስቶስ ቤተሰቦች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ እንግዲህ አርባውን ጾም ጾመ ግዚ ጾመ ኢየሱስን ፈጽመን ዛሬ የትንሣኤውን በዓል እያከበርንን ነው። እንግዲህ ለሚቀጥሉት ሀምሳ ቀኖች ማለት ነው ዘመነ ፋሲካ ዘመነ ትንሣኤ ነው እና በዚህ ውስጥ የክርስቶስን ትንሣኤ የክርስቶስን ከሞት መነሳት እናስባለን፣ እንመለከታለን። እና ጥያቄው ምንድን ነው ታዲያ? ይሄ የጌታ ትንሣኤ በእኛ ሕይወት ያለው ትርጉም ምንድን ነው የሚለው በእኔና በእናንተ ሕይወት ውስጥ ምን አይነት ለውጥ ነው የሚያመጣው? በነገራችን ላይ ይህንን ስናነሳ ይህንን ስንመለከት ዝም ብለን አደለም። ምክንያቱም በሐዋርያት ሕይወት ውስጥ የክርስቶስ ትንሣኤ ታላቅ ለውጥ አምጥቶ ነበር የሕይወታቸውን ለሞት እስኪሰጡ ድረስ በነገራችን ላይ አንዱ በዚህ ዘመን እንደ ማስረጃ የሚጠቀሰው ለክርስቶስ ትንሣኤ እውነትነት የሐዋርያት ድርጊት ነው። አስተውሉ ሐዋርያት ከጌታ ጋር አብረው የበሉ የጠጡ ናቸው፣ የወጡ የወረዱ ናቸው። ስለዚህ ጌታን አይተውታል፣ ጌታን ተመልክተውታል፣ ጌታን ዳሰውታል። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞተ፣ ከዚያም ተቀበረ። አሁን ተመልከቱ። ከዚያ በኋላ ሐዋርያት ያወሩትና እስከ ሞት ድረስ አንገታቸውን የሰጡት ምንድን ነው? ጌታ ተነስቷል ብለው ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመነሳቱ እውነትነትና ማረጋገጫው አንዱ በሐዋርያት ልብ ውስጥ የተፈጠረው ድፍረት፣ በሐዋርያት ልብ ውስጥ የተከናወነው ለውጥ ነው። ስለዚህ የሐዋርያትን ሕይወት የለወጠ አስደናቂ ስራ ነው። ስለዚህ ዛሬ እኔ የምጠይቃችሁ ጥያቄ ለእናንተ ደግሞ፣ በእናንተስ ህይወት ውስጥ የጌታ ትንሣኤ ምን አይነት ስፍራ ነው ያለው? ምን አይነት ትርጉም ነው ያለው? እናም ቅዱስ ጳውሎስ በጣም የሚገርም ነገር ይናገራል። ብዙ ጊዜ ምናልባት ካስታወሳችሁ፣ በዚህ ወቅት ይህንን ጥቅስ በእውነት ማሰብ እወዳለሁኝ። ብዙ ጊዜ ማስተምርበታለሁኝ በትንሣኤ ዘመን ላይ ምክንያቱም ቅዱስ ጳውሎስን የለወጠውን የቅዱስ ጳውሎስን ለውጥ ከየት እንደመጣ ለማስተዋል ከፈለጋችሁ ምን ላይ የተመሰረተ እንደሆነ ለማስተዋል ከፈለጋችሁ ይሄንን ጥቅስ በጥንቃቄ ማየት ያስፈልጋል። ቅዱስ ጳውሎስ ክርስቲያኖችን ሲያሳደድ የኖረ ሰውን ክርስቲያኖችን ከገቡበት እየገባ ካደሩበት እያሳደደ እየፈለገ ሲገድል የኖረ ሰውን፣ ለምንድን ነው ያን ያደርግ የነበረው? ምክንያቱም ያን ያደርግ የነበረበት ዋነኛው ምክንያት ትንሣኤው የክርስቶስ ትንሣኤ ሐሰት ነው፣ ሐዋርያት የሚናገሩት ቃል ሐሰት ነው እያለ ነበር የሚናገር። የክርስቶስ ትንሣኤ ሐሰት ነው፣ ሐዋርያት የሚያስተምሩት ትምህርት ሐሰት ነው እያለ ነበር የሚናገረው። ኋላ ላይ ሁላችሁም እንደምታውቁት በሐዋርያት ሥራ ምዕራፍ ዘጠኝ ላይ እንደምናገኘው ጳውሎስ ወይንም በቀድሞ ስሙ ሳውል ክርስቲያኖችን ለማሳደድ ወደ ደማስቆ በሚሄድበት ጊዜ የትንሣኤው ጌታ ፊት ለፊት ተገናኘ። የትንሣኤው ጌታ ያ አልተነሳም በሕይወት አላረገም እያለ ሲያሳድደው የነበረው ጌታ ቅዱስ ጳውሎስን ጠራው። ሳውል ሳውል ለምን ታሳድደኛል? አለ። ሳውል ሳውል ብሎ ሲጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ሳውል ሳውል ሲለው ቅዱስ ጳውሎስ ፈጽሞ አልጠበቀም የሚያናግረው ማን እንደሆነ አንደኛ፣ ከብርሃኑ የተነሳ አላወቀውም። ስለዚህ ምን አለው? ጌታ ወይ ማንህ የምታናግረኝ ማነ? ብሎ ሲጠይቀው እኔ የማናገርህ የምታሳድደኝ ኢየሱስ ክርስቶስ ነኝ፣ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ቃሉን ባንብላችሁ ደስ ይለኛል። ምክንያቱም በቤተክርስቲያን ክርስቲያን ታሪክ ውስጥ እጅግ ታላቅ የሆነ ምዕራፍ ያለበት ክፍል ስለሆነ የሐዋርያ ሥራ ምዕራፍ ዘጠኝ ላይ እንዲህ ይላል። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። በጣም ኢገር ነበረ። በጣም ክርስቲያኖችን ማሳደድ በጣም ነበር የሚፈልገው። ለምን ምክንያቱም የሚሰበከው ትምህርት ሀሰት ነው ብሎ ያስብ ስለነበር ከሊቀ ካህናቱ ማዘዣ እንዲሰጠው ነበር የለም ነው በቃ ይዞ እንዲገድል ይዞ እንዲያስር ስልጣን እንዲሰጠው ነበር የለምነው ሲሄድም ቁጥር ሶስት ላይ ተመልከቱ ዘጠኝ ሶስት ነው ማነብላችሁ የሐዋርያት ስራ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቅ በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኝ ያለ የሚለውን ድምፅ ሰማ። ጌታ ሆይ ማንህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባ እና ታደርገው ዘንድ የሚያስፈልግህን ይነግሩሃላል። ለምንድን ነው የተደነቀው? ምክንያቱም ይክደው የነበረውን ነገር ነው አሁን ፊት ለፊት የተመለከተውና ያየው። ከዛን ጊዜ ጀምሮ ሳውል ወይንም ደግሞ ጳውሎስ የጌታ የኢየሱስ ክርስቶስ የትንሳኤው ምስክር እንደሆነ እንመለከታለን እናያለን። እንግዲህ በቅዱስ ጳውሎስ ህይወት ውስጥ የክርስቶስ ትንሣኤ ታላቅ ለውጥን ነው ያመጣው። ያ ፈሪሳዊ የነበረ ያ በገማልያል እግር ስር ተቀምጦ ይማር የነበረ ሰው ያ ክርስቲያኖችን ከዋሉበት የማያሳድር ካደሩበት እንዳይውሉ የሚያደርግ የነበረው ሰው አሁን ሙሉ በሙሉ ህይወቱን ለክርስቶስ እንዲሰጥ ያደረገው ይህን የክርስቶስን ትንሣኤ በመመልከቱ ነበር። እና ከዚያ በኋላ ቅዱስ ጳውሎስ ራሱን የሚመለከትበት ዓለምን የሚመለከትበት ስጋን የሚመለከትበት ሹመትን ስልጣንን ዝናን እውቀትን የሚመለከትበት መንገድ በሙሉ ተቀየረ። በዚህ በፊልጵስዩስ ምዕራፍ ሶስት ቁጥር አስር እና አስራ አንድ ላይ የምታገኙትን ቃል ቅዱስ ጳውሎስ የተናገረው የሰበከው እስር ቤት ውስጥ ሆኖ ነው እስር ቤት ውስጥ ሆኖ። በጣም የሚገርም ነው። የፊልጵስዩስን መልእክት ከተመለከታችሁት፣ ካያችሁት ወደፊት እግዚአብሔር ካለ በሚገባ እንማረዋለን። በጣም የሚገርም መልእክት ነው። በእስር ቤት ውስጥ ሆኖ ብዙ ነገር ነው የተናገረው። የፊልጵስዩስ መልእክት የደስታ መልእክት ተብሎ የሚታወቅ መልእክት ነው። ቀዝቃዛ በሆነ እስር ቤት ውስጥ ሆኖ ደስታ የተመላበት መልእክትን ነበር የተናገረው። በዚያ በእስር ቤት ውስጥ ሆኖ ነው። ምንድን ነው ያለው? ለእኔ ህይወት ክርስቶስ ነው፣ ሞትም ጥቅሜ ነው ነው እንዲህ እንዲናገር ያደረገው ነገር ምንድን ነው? የሞት ጥላ ያንዣበበበት እያለ በእስር ቤት ውስጥ ሆኖ እያለ እንዲህ ያለ አስደናቂ ንግግር እንዲናገር ያደረገው ነገር ምንድን ነው ብለን በምንጠይቅበት ጊዜ የትንሣኤውን ምስጢር ማስተዋሉ ነው፣ መመልከቱ ነገር ግን ቅዱስ ጳውሎስ በዚሁ መልእክቱ ላይ ሌላ ሰፋ ያለ እውነታ ተናግሯል። ምንድን ያለው? ይሄ የትንሣኤው ነገር ለታሪክ ለአንድ ቀን ተናገረ ነው የምናልፈው አይደለም። በየዕለቱ ልንመረምረው የሚገባ ነገር ነው። በየዕለቱ ልንናገረው የሚገባ ብቻም ሳይሆን ልናውቀው የምንሻው ምስጢር መሆን አለበት። የማያልቅ ነገር፣ የትንሣኤው ነገር። ስለዚህ በዚህ ቦታ ላይ ፊልጵስዩስ ምዕራፍ ሶስት ላይ በጣም የሚገርም ቃል ይናገራል። ምን ይላል? እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ስለዚህ ይህንን ቃል የተናከረበትን ትንሽ አውዱን ላሳያችሁ ፈልጋለሁ። ወደ ፊልጵስዩስ ምዕራፍ ሶስት ላይ ሄደን አብረን ለምንድን ነው ይህንን የተናገረው? የሚለውን ነገር እንድናነሳ ፈልጋለሁ። ቅዱስ ጳውሎስ በዚህ ቦታ ላይ ይህንን የሚናገረው ምን ያህል ያን የቀደመ ሕይወቱን ያን የቀደመውን እኔነቱን በሙሉ ወደ ጎን እንዳደረገ ነው የሚናገር ማለት። ቅዱስ ጳውሎስ የሚመካበት ብዙ ነገር ነበር። ምንድን ነበር የሚመካበት? ተመልከቱ ምዕራፍ ሶስት እዚሁ አሁን ከምናነበው ክፍል ላይ ከፍ ብላችሁ ብትመለከቱት በጣም የሚገርም ቃል ይናገራል። እንዲህ ይላል፣ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከበንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። የሚለው ምንድን ነው? ሰዎች ሰዎች የሚኮሩበትን ነገር እኔም አለኝ ነው የሚለው ቅዱስ ጳውሎስ። አብልጬ አለኝ ትምህርት ነው ወገንተኝነት ነው። ሌላም ነው አለኝ። ሁሉ ነገር አለኝ። ነገር ግን ይሄንን ሁሉ እንደ ኤምን ትቆጥረዋለሁ ሲል እናገኘዋለን። ተመልከቱ ምን እንደሚል። እንደገናም ዝቅ ብዬ ልመልከት ላክ ላነብላችሁ እንዲ ይላል። ነገር ግን ለኔ ረብ የነበረውን ሁሉ ማለት እኔ የምመካበት የነበረውን እኔ የምጠቀምበት የነበረውን ማለት ነው ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለው ማለት የማይረባ አድርግ እንደ ጉዳት ቆጥሬዋለው። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ የተወለድኩበትን ዘር የተማርኩትን እውቀት ልብ ብላችሁ ተመልከቱ። አሁን እኔና እናንተን እንዲህ በማይረባና ሀገራችንን እጅግ አሳዛኝ ወደሆነ ነገር የጣለበትን ነገር ተመልከቱና ቅዱስ ጳውሎስ የሚናገረውን ተመልከቱ። በሰባተኛው ቀን የተገረዝኩኝ ነኝ። ከቢኒያም ወገን ነኝ። የተማርኩኝ ነኝ። ስለ ጽድቅ የምነቀፍበት ነቀፋ የለኝም። በጣም ቀናተኛ ነኝ በሃይማኖቴ። ነገር ግን ይሄንን ሁሉ አለ እንደ ጉድፍ እንደ ጉዳት ቆጥረዋለሁ ብሎት ነበር። አንደኛው መጀመሪያ ላይ ያ ሁሉ ለካስ እኔም ሲጎዳኝ ነበር ማለት ለምንድን ነው ጉዳት ብሎ የቆጠረው? ምክንያቱም በትዕቢት ዓለም ውስጥ ሆኖ ሌሎችን እንዲጎዳ ሌሎችን አሳንሶ እንዲያይ የነፍሰ ገዳይነት፣ የተሳዳቢነት፣ የተቃዋሚነት መንፈስ በልብ ውስጥ እንዲያድግ ነበር ያደረገ። ያ ትምክህተኝነት፣ ያ በልብ ውስጥ ያለው ከንቱ ነገር ወደ ሌላ አጓጉሎ ለሆነ ነገር ነበር የመራው። ስለዚህ ጉዳት ብሎ ቆጠረው። መጨረሻ ላይ ደግሞ የክርስቶስን ጽድቅ ሲመለከት ደግሞ የክርስቶስን ክብር ሲመለከት ደግሞ በክርስቶስ የሚያገኘውን ታላቅ ልጅነት ሲመለከት ደግሞ በጣም የሚገርም ቃል ሲናገር እናያለን። ምን ይላል? ይሄንን እኔ እንደ ጉድፍ እቆጥረዋለሁ ይላል። ጉድፍ ማለት ቆሻሻ ማለት ነው። ይሄ ከዚህ በፊት ስመካበት የነበረው ነገር በሙሉ እንደ ቆሻሻ እቆጥረዋለሁ። ስለዚህ ዛሬ ይህንን መልእክት የምትሰሙ ወንድሞቼ፣ እህቶቼ፣ በትንሣኤው ብርሃን በትንሣኤው ጌታ ደስ የተሰኛችሁ አባቶች፣ እናቶች፣ ምንድን ነው የምትመኩበት ነገር? ምንድን ነው ልባችሁ ያረፈበት ነገር? እኔ እኮ የምትሉበት ነገር ምንድን ነው? በክርስቶስ ያገኛችሁት ጽድቅ ነው ወይስ ቅዱስ ጳውሎስ ቀደም ሲል የዘረዘረውና እንደ ጉዳትና እንደ ጉድፍ የቆጠረው ነገር ነው? አሁን እርስ በርሳችን በሶሻል ሚዲያውም በሌላውም ላይ የምንወራወረው ነገር ዛሬ ቅዱስ ጳውሎስ ጉድፍ ያለውን ቆሻሻ ያለውን ነገር ነው። እንደገና ያነሳ ነው ያለ። የክርስቶስን በክርስቶስ ያገኘነውን ጽድቅ፣ በክርስቶስ ያገኘነውን ታላቅ ጸጋ፣ በክርስቶስ ያገኘነውን ታላቅ በረከት ወደ ጎን አድርገን ቆሻሻ የሆነውን ነገር፣ ከንቱ የሆነውን ነገር ያንን እያነሳን ነው ያለ ነው። እግዚአብሔር ይቅር ይበለን። ስለዚህ ቅዱስ ጳውሎስ ይህንን ከተናገረ ሟላት ይሄንን ማለት የቀደመ ህይወቴን የቀደመ ኑሮዬን እንደ ጉድፍ እቆጥረዋለው፣ እንደ ጉዳት እቆጥረዋለው ካለ በኋላ ከዚያ ይልቅ የሚመኘውን ነገር ሲነግረን እናያለን። ከዚያ ይልቅ በህይወቱ በኑሮ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ሊያደርገው የሚፈልገውን ነገር ሲናገር እናያለን። ማለት ማለት ነው መላ ጉልበቴን መላ አቅሜን መላ ችሎታዬን ከዚህ በኋላ ላደርገው የምፈልገው በዚህ ጉዳይ ላይ ነው ይላል በምን ላይ እርሱንና የትንሣኤውን ኃይል እንዳውቅ